ዲን ከሚጠበቅባቸው ነገሮች ውስጥ አንዱ ይሄ የወረደው ቁርአን በሰው ልጆች ልብ ውስጥ መታሐፈቱ ወይም ደግሞ መያዙ ነው። በአላህ ፍቃድና በአላህ እገዛ ሁለት ወንድሞቻችን ያው ልጅነት ከሚለው ወጥተዋል። ሰው በእድሜው አይደለም ልጅ የሚባለው እድሜው የደረሰውን ያህል ቢደርስ ትልቅ ሰውም ሆኖ ምን ሊባል ይችላል ትንሽ ይባላል ማለት ነው እንዲያውም በባህላችን አንድ አባባል አለ። አንድ ሰው በሀያ አምስት ዓመቱ አንቱ ይባላል። በሰባ ዓመቱ ደግሞ አንተ ይባላል። እንደ ስራው ማለት ነው። የ25 ዓመቱ ከዛም በታች የሆነው ሰው ያላህን ህግጋት ከጠበቀ ያለህን ያላህን ሸሪዓ አጥብቆ በህይወቱ ላይ ተግባራዊ ካደረገ አንቱ እንደ ተባለ እንደ ተከበረ ይኖራል። ያ ደግሞ ጌታው አላህ ሱብሓነሁ ወተዓላን የረሳው ዞር ብሎ የማያስበው ከእንስሳቶች የማይሳለው ሰውዬ ደግሞ እድሜው የፈለገ ትልቅ ቢሆን አንተ እየተባለ ይጠራል ማለት ነው። እድሜ ልኩን በመዝፈን በጭፈራ፣ በጨዋታ የሚያሳልፈው ሰው አርቲስት አንቱ አይባልም ይላሉ አይደለ ነአም አንቱ ሊባልም አይገባው ጌታ አላህ ሱብሀነሁ ወተዓላ ጉሮሮ እስኪተረተር ድረስ እንዲዘፍን አልነበረም የፈጠረው። ምን እንዲያደርግ ነበር የጌታ አላህ ሱብሀነሁ ወተዓላን ቃል ልብ ብሎ ጧትና ማታ በሽታውን እንዲያሽርበት ነበር እንዴት ነው ሰው በቁመቱ ልክ መሬት ውስጥ ተቀብሮ ወደፊትም ፊትም ወደ ኋላ የማያንቀሳቀስ ጠባብ ቤት ውስጥ የሚኖር ሰው እንዴት ነው ህይወቱን ሙሉ በማሾፍ የሚያሳልፈው? ስለዚህ ትልቁ አላሁ ስብሃነሁ ወተዓላ ለባሪያዎቹ ከዋለው ውለታ ውስጥ ይህንን ቁርአን በመጀመሪያ ደረጃነት በሂፍድ መያዝ ነው። ከሱ ቀጥሎ ደግሞ መስራት ነው። ስለዚህ ዛሬ ሁለቱ ወንድሞቻችን ፉአድ እና አብዱልፈታህ ናቸው። ከፈለጉት የቁርአን አንቀጽ አንድ አንድ ገጽ ያሰሙናል። ከዛ በኋላ ስለ ቁርአን ፈድልና በተለይ በዘመናችን ሱብሃነላህ ሼክ አልባኒ ረሂመሁላህ ምን ይላሉ። የዘመናችን ነሺዳዎች መንዙማ የሚበሉት ነሺዳም ያው ነው። ቢራ ተባለ ባቲ ተባለ፣ ሁሉም ያው ነው። ጠላ ተባለ ጠጅ ተባለ ብርዝ ተባለ ስሙ ቢቀያየር ተግባሩ ነው የሚታየው። የዘመናችን ነሺዳና መንዙማ ተብዬዎች ሐራም ለመሆናቸው ከቁርአን ማዘናጋታቸው ብቻ ይበቃላሉ። እኛ ማን ነው የምንከተለው? ከቁርአን ከሐዲስ ቀጥሎ ዑለማዎቻችን። እናር እኚህ ሙሐዲስ ሼክ አልባኒ ስንት የለፉ ናቸው አይደል? አዩት። ተጨባጭ ሁኔታው ድሮ በሀገራችን ሁኔታ እንኳን ብትመጡ ምን ነበረ? ቴሌቪዥን ምን በማይታወቅበት ሁኔታ ረመዳን ሲሆን ቤተሰቦቻችን ሄደው ሬዲዮ ቤት ምን ያደርጋሉ? ወይም ቴፕ ቤት ያሰሩታል። ሬዲዮ ነው የሳውዲን እንዲህ ስም አንቴናው ይለጠጣል። ከዛስ አንዴ ተፈልጋ ተራው ይሄም የሚመጣባት ቁርአን የሚመጣባት ላይ አንዴ ተስተካክላለች። ከዛስ ከቦታም አትንቀሳቀስም። ለምን እንዳጠፋ ወሩ ሙሉ ቁርአን ለመስማት ዛሬስ፣ ዛሬ ያለውን ተጨባጭ ደግሞ እያየነው ነው ነው። ቁርአን የፊልም ሳውንድ ትራክ ሆኖ አይተናል። አላየንም? ፊልም የሚሉት ላይ ቁርአን ይገባል። ወንድና ሴት እያወሩ ከጀርባ ወሚን አያቲሂ ሊሆን ይችላል። ወሚን አያቲሂ የፊልም መጫወቻ ሆኖ ማለት ነው። ንግግሩ ግን የማን ንግግር ነው በነገራችን ላይ የአላህ ቃል ነው። ትዘላለህ ከዛ ውጭ ቁርአንን በሙዚቃ መሣሪያ ይሉታል ሰዎች አብረው አይተናል። እሱንም በማስረጃ ከዚህ በፊት ማለት ነው ቪዲዮም አለ። ወንድ ወንድና ሴት አንድ ላይ ሆነው ኮንሰርት እንደሚሉት ቫዮሊን እየገባ ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንታ ይባላል። ሱብሓንላህ። ፊዳ ከም ሲባል በዘመናችን እያየን ነው። ሥራ ያጣውም አይሱዙ ፊዳ ከብሎ መስኮቱ ላይ ያጽፋል ማን አቢ ወኡሚ ጀምአ ሰላት ይሰግዳል፣ የለም ሱሪውን ያስተካክላል፣ የለም ሴት መጨበጡን ትቷል፣ የለም ጺሙን ያሳድጋል፣ የለም ፊዳከ አቢ ወኡሚ እንዴት ተብሎ። ፊዳ ከማለት ምን ማለት ነው? አንቱ የአላህ መልእክተኛ ሆይ አባትና እናቴ መሥዋዕት ይሁንልዎት ማለት ነው። አደለም? ከአባትና ከእናት በፊት ማን ይቀድማል? አንተ ነብስህን መሥዋዕት ማድረግ። አሁን በሕይወት ተገናኝተን ልከሳቸው ጋር አልተገናኘንም ብንሆን ኖሮ ከእሳቸው ጋር በአንድ ዘመን መሥዋዕት ማድረግ በሕይወት ይጠበቅብን ነበር። ሶሃባዎች አድርገውልናል። በዘመን አልተገናኘንም፣ በመልእክት ግን ተገናኝተናል። አልተገናኘንም። ዛሬ ሴት መጨበጥ ማቆም ያቃተው ሰውዬ ፊዳ ከብሎ መኪናውን አድምቆ ቢጽፍባት ምን ጥቅም አለው? አስሉ፣ እንዲያው ሼክ ኡፈይሚን ምን ይላሉ፣ ሰላዋትን ይላሉ። ዱንያዊ ጥቅም ለማግኘት አይቻልም ይላሉ። ለሁለት ይከፍሉታል። ድንበር ማለፍ ያለበት ይላሉ። ይሄ የሽርክ ሁል ጊዜ የምናነሳው ማለት ነው። እሱን ተውት። እሱ ጭራሽ አይቻልም። ሀታ እሳቸውን ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም በጥሩ ስነ ምግባራቸው በጥሩ ባልነታቸው፣ በአዛኝነታቸው ይሄንን እሳቸውን ማወደስ እንኳን የዱንያ ጥቅምነት ሊገኝበት አይገባም ይላሉ። ዛሬ ምንድን ነው እየተደረገ ያለው? አምባሳደር ቲያትር ቤት ኑና፣ እስቲ ነብዩ ሰለላሁ ዐለይሂ ወሰለም ናፈቁን የሚል ክሊፕ አውጥተናል እሱን እስኪ ኮንሰርቱን ተከታተሉ ይባላል። ሶስት ወጣት ልጆች ጠባብ ሱሪ የለበሱ ፓንክ የተቆረጠው ፓንክ ምን አላስቀምጥ ብሎታል። ኮፍያ አድርጎበትም ፓንኩ እንዲቆመዋል ተመልከት። ይሄ ጎረምሳ ሙስሊሞችን ከቁርአን እያዘናጋ ይሄ ከትልቁ ካላህ ቃል ሃምሳ ሃምሳ ብር ይቀበላሉ የተጠርተውት ሙስሊሙ ቲያትር ቤት አምባሳደር ቲያትር ቤት አንድ በል። ሁለተኛ ይሄው አሁን እነዚህ ሁለት ልጆች ቁርአን ጨረሱ። ቁርአንን ለማስመረቅ ቲያትር ቤት ነው ሰው መጠራት ያለበት ወይስ ያላህ ቤት? ሰፋፊ የሆኑ ያላህ ቤቶች አሉ ወይ? አዲስ አበባ ላይ አሉ። ለምንድን ነው ወደ ቲያትር ቤት የሚወስዷቸው? ምን ሊያስለምዷቸው? ከዛ የሐፈዙት ልጆች ምን ይባላል? አበባ ይሰጣቸው እና እስኪ አንድ ላይ ተርታ ስሩና እንደ እግር ኳስ ተጫዋቾች ቀጭ። ከዛ በፌስቡክ ይለቀቃል። ለማን ነው የሐፈዙት? የዘመናችን ፎቶዎችም አደብ ሊይዙ ይገባል። እስቲ ዱዓ ሳደርግ ፎቶ አንሳይ። ሐረም ላይ ሄዶ ዱዓው ላይ ረበና የሚለው በፎቶ ይነሳል። ከዛ ቤት አምጥቶ ይለጥፈዋል። ረበና አቲና ፊዱንያ ሐሰና፣ ወፊልአኪረት ሐሰና ወቂና አዳበናር። ለምንድነው የሚነሳው ይሄ? መስጊድ ስንገባ እስቲ አንሳን ቀጭ ቀጭ፣ በፌስቡክ ይለቀቃል ለማን ነው? እየኖርን ያለ ነው። ቁል ኢነ ሰላቲ ወኑሱኪ ወማህያያ ወመማቲ ሊላሂ ረቢል ዓለሚን። መስጂድ መንጣፍ ስናነጥፍ፣ እስቲ ለምስኪኖች እንዲህ ሆነ። እቃ ስንሰጥ አንሱን፣ ቀጭ። አያችሁ፣ ለምስኪኖች ስንሰጥ፣ ይሄ እኮ ነው ሪያ ማለት፣ ይሄ እኮ ነው ይዩልኝ ማለት፣ ይሄ እኮ ነው ይስሙልኝ ማለት። እነማን ናቸው መጀመሪያ ጀሀነም መሄዱት? ለቀብር ያረዱት ናቸው አይደሉም? የመጀመሪያ ፍርድ ተሰጥቶባቸው ወደ እሳት መሄዱት ሶስት ጭፍራዎች ናቸው። ሙጃሂዱ፣ ዓሊሙና ሀብታሙ ሰውዬ ምን ስላረቡ አላህ ዘንድ እኮ ስራ አለን ብለው ነው የቀረቡት፣ ነው አይደለ? ቀረቡ ውስጥ አዋቂው ግን ምን አላቸው? ሸሂድ ነህ እንድትባል ነበር፣ ጀግናነህ እንድትባል ነበር ተብለሃል፣ አላህ ተብለሃል። ዛሬ እኮ ስንት ያላህ ባሪያዎች አሉ ስራቸው በፎቶ ያልተነሳ በቪዲዮ ያልተቀረጸ ስንት ያላህ ባሪያዎች አሉ የሉም እንስማማልና እንስማማ ስንት የነቢያትን ስራ የሚሰሩ በየገጠሩ ሰዎችን ከሽርክ የሚከለክሉ አንበሳዎች አሉ የሉም ፎቶ ዛሬ ምን ሆኗል ለዲን ምን አበረከትክ ይለሃል ሰዎች ሱብሃንአላህ እነሱ ምን አበረከቱ በፎቶ ካልተነሳ ለዲን አልሰራህ ማለት ነው ነገሮችን ገለባበጧቸው ስለ ቁርአን አንድ ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን ዱዓ አነሳለው። ፎዓድና አብዱልፈታህ ተዘጋጁ። እስከዚያው ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? ማ አሷበ አብደን ሐሙን ወላ ሑዝነን ፈቃል። አንድ ባሪያ ሐሳብም ሐዘንም ትካዜም አያገኘውም አሉ። አብዛኛው ሰው ነሺዳ ምናምን የሚሰማው ምን ሆንኩ ብሎ ነው፣ ደብሮኛል ብሎ ነው አይደል? እንዲህ አይነት ችግር አያጋጥመውም አሉ። ፈቃል አይልም ያ ባሪያ አላሁ እዚህች ምድር ላይ ከሚባሉ ውድ ቃላቶች ውስጥ የትኛው ናቸው? አላሁመ አላሁመና፣ ያ ኢሳ ይገናኛል እንደ ተመልከት፣ ልዩነቱን ዓለም ለሁለት ተከፍለዋል፣ አማኝና ከሀዲ ተብሎ። ዘራቸው ግን ምንድነው? አንድ የአደም ዘር ነው። አያሳዝኑም? ከለር የሰውን ልጅ አይለየውም ነበር። የሰው ልጅ የተለየው በምንድን ነው? በእምነቱ ነው። ወለቀድ ከረምና በኒ አደም፣ የአደምን ልጅ በእርግጥ አላቅነዋል። እዚህ ጋ መጣና ደግሞ ኢነልሙሽሪኪን ነጀሱን ሙሽሪኮች የማዕና ነጃሳዎች ናቸው ብሎ ደግሞ ምን አደረገ? ከተከበረው ክብራቸው አወረዳቸው ማለት ነው። ስለዚህ የሰው ልጅ ክብሩን እንደተከበረ ማስጠበቅ ከፈለገ ተውሂድ ላይ መጽናት አለበት። አላሁመ ተመልከት፣ አላህ ሆይ ኢኒ አብዱከ እኔ ባሪያ ነኝ። ባሪያ ደግሞ ምኑን ሊያቂ ገባዋል? እሱ አላህ እሱ ላይ ያሉትን መብቶች ሊያቂ ገባዋል አይገባውም። ይገባዋል። የመጀመሪያው አንዱ ምንድን ነው? ዱዓም በጠቅላላ አምልኮም በጠቅላላ ለአንድ አላህ ብቻ ማጥራት በአላህ ላይም ማንንም አብሮ አለመደረም። ወዕቡዱላሃ ወላ ቱሽሪኩ ቢሂ ሸይአ። ወብኑ ዓብዲክ የባርያህ የወንድ ባርያህም ልጅ ነኝ። ወብኑ ዓመቴክ የሴት ባርያህም ልጅ ነኝ። ናስየቲ ቢየዲክ አናቴ ግንባሬ ቅንጣጤ በአንተ ስር ነው በአንተ እጅ ሥር ነው። ማዲም ፊዬ ሁክሙክ በእኔ ላይ ደግሞ ያንተ ፍርድ ተፈጻሚ ነው፣ ጸዳቂ ነው። አድሉም ፊዬ ቀድኡክ ፍትሃዊ ነው ያንተ ፍርድ እኔ ላይ የምታደርገው፣ አንተኳ አትበድለኝም። አላህ ያዳላብናል እንዲህ አበዳን እኛ እሱን ስንለምን ወደሱ እሱ ሕግ ሄደን ስንፋረድ ለእኛም አያዳላም ከእኛ ጋር ለተጋጩት ሰዎችም አያዳላም። አላህ ፍትሃዊ ፈራጅ ነው፣ አለም ነው ሬ ተመልከት ወንድና ሴት ሲጋቡ ምን አይባልም? ጥሩ የምትለው ምን ይላል? በሸሪዓ ነው መጋባት ያለባቸው ይላል ይላል፣ አይደል? የተፋቱስ ጊዜ ምን ይላል? ንብረት ላይ ያስቀርባት ነው እንዴ ይላሉ? ተመልከት፣ የት ይዲላሉ? የት ይላሉ? ፍርድ ቤት ለምን? ሲሉ ለዚህ ለተራዱንያ ሲሉ። በደንብ አስምርበት። እቺን እህቴን ቢበድላት ማለት ነው አራህማን ይተዋታል ቆጥ አስምርበት። ይሄ መጥፎ ወንድ እቺን ሴት ቢበድላት ማለት ነው፣ አላህ ይተዋታል። እናቷ ሆድ ውስጥ የተንከባከባት ማለት ነው። ዝም አላችሁ፣ ፈራችሁ። ሁሉም ምን አደረገ ማለት ነው፣ ለነብሱ ሰይጣን ተጫውቶበት። ሲጋቡ ፍትሐ ብሔር ይሄዱ ካላለ ለምንድን ነው ሲፋቱ ፍትሐ ብሔር ይሄዱ የሚባለው ለምን?

ቢሂ ፊ ዒልሚል ገይቢ ዒንደክ ለማንም ሳታሳውቅ አንተ ዘንድ የሩቅ አድርገህ ያስቀመጥከው የሆነውን አንተ ጫለል ቁርኣነ ረቢዐ ቀልቢ ቁርአንን የልቤ መርጊያ መደሰቻ ታደርገው ዘንድ። መንዙማ ባዮቹ እና ነሺዳ ባዮቹ እንደ ዘፋኝ ይስቡታል። ድምፃቸው ምናምን ይለሉ። ምን ሆነው ነው? በአላ እንደ ህመማቸውን በነገሩን ኤኮ ነው ተመልከታው። ነገሮች ተገለባበጡና ዲን ያልሆነው ነገር ዲን ሆኖ ከፊት ከነ ወታደሮቹ ቆመ። የመስጂድ ኮሚቴ ይዘዋል፣ ቻናል ይዘዋል። ይሄን ባጢላቸውን ኦ ይላሉ። ተአሟቸው ከሆነ እናክማቸው። ከቁርአን የበለጠ ማከሚያ? ረሱል ሰለላሁ ዐለይሂ ወሰለም ምናሉ? አንተ ጃለል ቁርአን ረቢአ ቀልቢ የልቤ መርጊያ። ልብህ ከረጋነ ሽዳት ትፈልጋለህ ቁርአን ከሶሃባዎች ጀምሮ እስከ ዛሬ ድረስ ይቀራል። አንድ ሰው እድሜ ልኩም ቢቀራው ቢቀራው ቢቀራው ጨምረኝ የሚል ማን ነው? ቁርአን እንደው በቃው እገሌ ቀርቶ ጨርሶታል የማይባል ውስጥ ላይውን የሚያሸርለት ባነበብከው ቁጥር በተረዳኸው ቁጥር የሚያስደስት ነገር ምንድን ነው? ቁርአን በነሺዳ ሲተካስ፣ በመንዙማ ሲተካስ ብዙ ሰዎች ላይ ያየነዋለ? ትላንት ለቁርአን የነበራቸው ፍቅር ተሸርሽሮ ተሸርሽሮ ከሁሉ ደግሞ ማላይታ ያለህ ሁሉን ነገር ድንጋይ ላይ እንደምትጽፈው ምትጽፍባቸው ሕፃናት ቁርአንን ምንም ነሺዳ ምን ሳይሰሙ ቁርአንን ካሰማሃቸው ቁርአኑን ያዝ ያረጉታል አያረጉትም? በዚህ ጊዜ ግን ምንድነው እየሰሙ ያለው? ፊዳ ከሚልህን ሕፃን ጥራና ፋቲሃ እንቅራልኝ በለው። አራህማን ረሂምም ላይ ያደርስልህም እንደተረጋገጠው ማለት ነው። ስለዚህ ሼክ አልባኒ ምን አሉ? ሐራም ለመሆናቸው እነዚህ ነሺዳና ምናምን ተብዬዎች የዘመናችን ከቁርአን ማዘናጋታቸው ብቻ ይበቃል። ወኑረ ሰድሪ የልቤ ብርሃን ይሆን ዘንድ፣ ወጀላአ ሁዝኒ የትካዜ ማስወገጃ ይሆን ዘንድ። ስንት ሰው ያላህ ባሪያ እውነተኛ ባሪያ በነበረበት ጊዜ ቁርአን እሱም ሲቀራ ያስለቅሰዋል፣ ኢማሙም ሲቀራ ያስለቅሰዋል። ዛሬ ምንድነው ሰዎችን እያስለቀሳቸው ያለው ሴቶች ውሸት መሆኑ የሚታወቀውን ፊል ከመስታወት ጀርባ ያለ ሰው እንዲህ ሲመታ ምናምን ደም ይረጭበትን በካሜራ ትሪክ ስቅስቅ ብላ ታለቅሳለች። ለነብሷ ማልቀስ ሲገባት ማለት ነው አደለ? እንትናና ጆንና እንትናኮ ተለያዩ ብላ ታለቅሳለች። ምን አገባት ስለነ ጆን? የራሷ ትዳር እንዳይፈታ ያቅሟን አጥር። ቱርክ ሙሰልሰል ላይ ያሉት እገሌና ገሌ ሲያሳዝኑ፣ እንትናኮ እንትና እንዲህ አደረገው ደግሞ ትደዋወላለች። አታፍርም ይህ ሲሪስ እንዳያመልጥሽ። ስንት ወንዶች ደግሞ አሉ ሲያሳዝኑ። አላህ ወንድ አድርጎ ፈጥሯቸው፣ ተራዊህ ስምንት ነው ምን ሰግደው ይላሉ። አሁን ሁክሙ ገብቷቸው እኮ አይደለም። ሙሉ የሚሰገድበት ላይ በአጭሯ ጣ ጣ ያረጉና ሦስት ሰዓት ከሩብ ላይ የቱርክ ፊልም ለማየት ጫታቸውን ገዝተው እየሮጠ ወደ ቤት ይመለሳሉ። ተመልከት ተመልከት፣ እንዴት እንዳሽመደመደው ሙስሊሙን ኡማ ኢሻ እንዲያውም ጋል ሲል ነው ይላሉ። ሲግል ሲሞቅ ነው አሪፍ መሸት ሲል አይደል ሐዲሱ የሚለው ይላል። የሚያመሻው ግን ለምንድነው? እሱ ፊልም ለማየት ነው። ልብ በላይ ቂራአት እየተቃራበትም እኮ አይደለም ጊዜው ሱብሓነ ረቢ ወዘሀበ ሐሚ የሀሳቤ ማስወገጃ ይሆን ዘንድ ኢላ አሉ ረሱል ሶለላሁ ዓለይሂ ወሰለም አዝሀበላሁ ሀመሁ ወሑዝነሁ አ እንዲህ ብሎ አንድ ባሪያ አይለምነው ጭንቀቱን ሐሳቡን ምን ቢያደርግለት እንጂ ቢፈርጀው እንጂ። ስለዚህ ለምንድን ነው ወደ ቁርአን ማንመለሰው? ለምንድን ነው ማንመለሰው? ዛሬ ቁርአን ማህፈዝ ሌላው ደግሞ ማለት ነው ቁርአን ሐፍዘው የትም ቦታ እኮ አሁን ሀቅና አሁን ባጢሉ እየተለየ ነው አይደል ቁርአን ሐፍዘው ፍሪዝ የሚያረጉ በጥብቆ ሱሪ የሚሄዱ አሳዛኙ ወንድ ልጅ ስለ ሴቶች አለማውቁ ራሱ ያሳዝናል። ይሄ ሁሉ እኮ ከተራ ሰዎች ጋር እየዋለ እኮ ነው። ጉርምስና ላይ ይሆንና በፌስታል የሚለበስ ሱሪ፣ በፌስታል የሚወልቅ ሱሪ። ወንድ ልጅ ለውበቱ ይሄን ያህል ሰዓት ሲጨነቅ አያሳዝንም? ድሮ ሴቶች ነበሩ አይደለ መስታወት ላይ ረጅም ሰዓት ይፈጃሉ የሚባለው። ያን ስኪኒ ሱሪ ሲለብስ እግሩ ስለማይገባለት ፌስታል ይለብሳል ወንድ ልጅ። ላኢላሃ ኢለላህ ከዚህ የበለጠ ልብ የሚያደማ ምናል? ፌስታል ለብሶ ሱሪውን ያስገባዋል። ማታ ሲሆን ጭንቀት ነው እንዴት ይውለቅ። አሁንም ሌላ ፌስታል ይለብስና ሰው ይጎትትለታል ሱሪውን። ደግሞ ደሞ አራዳነኝ ብለው መንገድ ላይ ይዘላል። ወላ ተምሺ ፊል አርዲ መረሃ መሬት ላይ ንጥር ንጥር እያላችሁ አትሂዱ። ሲያሳዝኑ! ውሏቸው እኮ ነው እንዲህ ያደርጋቸው። ከደና ሰው ጋር ቢውሉ እኮ ደና ይሆኑ ነበር። ሰው ለሆነው አይደል የሚመስለው። እንዴት ወንድ ልጅ በቁሙ ፌስታል ይለብሳል? ኤ እኮ አያስቅም ወላሂ በጣም እኮ የሚያሳዝን ነው። እነዚህ ሰዎች መስጂድ አይገቡ። መስጂድ ያልገቡ የት ነው የሚገቡት? ወንድ ልጅ የጸጉሩ ጉዳይ አሳስቦት ረጅም ሰዓት ምን ለማግኘት ያቺን ማትቀረዋ በከፈን ተጠቅልሎ አፈር ውስጥ መግባት አለ። ያኔ ግን ምንድን ነው የሚዋጣው? ሰው ያሳዝናል፣ አያሳዝንም? እንስሳ እንኳን እኮ አርዶ ያሳዝናል። ሲፈራገጡ ያሳዝናሉ፣ አያሳዝኑ? የእኛም መጨረሻ እኮ ይሄ ነው። ታፋና ታፋችን ሲፈራገጥ ሽንታችንን መቆጣጠር አቅቶን እላያችን ላይ ስንለቀው፣ ሰገራችንን ስንጸዳዳ እላያችን ላይ ስናስታ፣ በአፍንጫ በጆሮ አለ በሚባል ቀዳዳ ሁሉ ብዙ ጉዱ ያለብን ሰዎች ነው እኛ። ይሄን ረስተን ወላሂ ፊልም ስናይ እናመሻለን፣ ኳስ ስናይ እናመሻለን። የት ነው የምንሄደው? በዚህ ሁኔታችን፣ በዚህ ሁኔታ ሞት ቢመጣ ምን ይሆናል? የእኛ መጨረሻ፣ የራሱን መጨረሻ ነው ሰው መጀመሪያ መሳል ያለበት። ምን ይሆናል? አሁን አላህ ዛሬውኑ ልገናኝህ ቢለን፣ በቃ በቀታህ ለዱንያ ቢለን፣ ምን ሥራ አለ ጌታችን ዘንድ የምንገናኝበት። አንድ ሰው አባቱን ሊዘይር ሄዶ አብብቶ አላህ ያሳይ። እናቱን ሊዘይር ሄዶ አምጣ የወለደችውን ሁለት ሰዓት ከምናምን ቁጭ ብሎ ማዘርን ዘየር ያት መጣሁ ይላል። ተጨባጩ ግን ምንድነው ያደረገው? አንድ ጊዜ ሲገባ ወይ ግንባሯን ይስመዋል ከዛ ሁለት ሰዓት ከምናምን በኢንተርኔት ጌም ምናምን ተጫውቶ እሷ እንዲህ ነበረች እንዴ አበደን ከላ ተኝቷል ወይ አልተኛም ወይ ሽንቱን ሸና ወይ በየደቂቃው ቼክ ትደረግ ነበር። ስልካቸውን ይጎረጉራሉ፣ ቤተሰብ ዘንድ ሄደው ማለት ነው። ይሄ ሁሉ የእኛ በሽታ ነው ልንታከመው የሚገባ ቤተሰብ በፍቅር አይን ሊታይ በክብር አይን ሊታይ። ወላሂ አንዳንድ ጊዜ ማለት ነው። እኛ ለቤተሰቦቻችን ከምናሳየው ሁኔታ ነው ዳዕዋችን ተቀባይነት ያጠው። አንተ በፍቅር ቤተሰቦችህም ብትይዝ፣ አልሐምዱላ ልጄ እኮ ደረሰልኝ ይባላል አይባለም? ሰምተናን አልጸማንም ልጅ እኮ ደረሰልኝ እያሉ ልጅ የያዘውን ሀቅ የሚከተሉ ስንት ቤተሰቦች አሉ? የሉ። ስለዚህ አካሄዳችንን አስተካክል። ተፈጠለ ያፉአድ አ ም